መጽሐፈ እዮብ ምዕራፍ አንድ እዮብ እንደተፈተነ። አውስጦድ በሚባል አገር ስሙ እዮብ የተባለ አንድ ሰው ነበረ። ያም ሰው ቅን፣ ንጹህና ጻድቅ፣ እግዚአብሔርም የሚፈራ ከክፉ ስራም ሁሉ የራቀ ነበር። ሰባት ወንዶች ሶስትም ሴቶች ልጆች ነበሩት። ከብቶችም ሰባት ሺህ በጎች ሶስት ሺህ ግመሎች አምስት መቶ ጥማድ በሬ አምስት መቶ እንስሳ አህዮች ነበሩ። እጅግም ብዙ አገልጋዮች ነበሩት። ስራውም በምድር ላይ ታላቅ ነበር። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ገናና ነበረ። ወንዶች ልጆችም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። ሶስት እህቶቻቸውን ከእነርሱ ጋር ይወስዷቸው ነበረ። ከእነርሱም ጋር ይበሉና ይጠጡ ነበር። ግብዣውንም ቀኖች በተፈጸመ ጊዜ ኢዮብ ይልክና ይቀድሳቸው ነበር። በማለዳም ገስግሶ ስለ ልጆቹ በቁጥራቸው መስዋዕት ያቀርብ ነበረ። አንድ ወይፈን ስለ ነፍሳቸው የኃጢአት መስዋዕት ያቀርብ ነበር። ኢዮብም ምናልባት ልጆቼ በልባቸው በእግዚአብሔር ላይ ክፉ ነገር ያስቡ ይሆናል ይል ነበርና። ከእለታት አንድ ቀን እንዲሆነ የእግዚአብሔር መላእክት በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ ከእነርሱ ጋር መጣ። እግዚአብሔርም ሰይጣንን ከወዴት መጣህ? አለው። ሰይጣንም ምድርን ሁሉ ዞርኋት፣ ከሰማይ በታች ተመላለስሁ መጣሁ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን አለው፣ በባሪያዬ በዮብ ላይ የምታስበው ነገር እንዳይኖር ተጠንቀቅ። በምድር ላይ እንደርሱ ቅን፣ ንጹህ፣ ጻድቅ፣ እግዚአብሔርን የሚፈራ ከክፉ ስራም ሁሉ የራቀ ሰው የለምና። ሰይጣንም በእግዚአብሔር ፊት እንዲህ ብሎ መለሰ፣ በውኑ ዮብ እግዚአብሔርን የሚያመልከው በከንቱ ነው? አንተ ቤቱን በውስጥም በውጭም በዙሪያውም ያለውን ሁሉ አልሞላህለትምን የእጁንም ስራ ባረክለት ከብቱንም በምድር ላይ አብዝተህለታል ነገር ግን እጅህን ዘርግተህ ያለውን ሁሉ ዳስስ በእውነት በፊት ይሰድብሃል እግዚአብሔርም ሰይጣንን እነሆ ለእርሱ ያለውን ሁሉ በእጅ ሰጠው ነገር ግን በእርሱ ላይ እጅህን አትዘርጋ አለው ሰይጣንም ከእግዚአብሔር ፊት ወጣ የዮብ ንብረት እንደጠፋና ልጆቹም እንደሞቱ አንድ ቀንም እንዲሆነ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። መልእክተኛም ወደ ዮብ መጥቶ ጥማድ በሬዎችህ እርሻ ያርሱ ነበር፣ በአጠገባቸውም ሴቶች አህዮችህ ይሰማሩ ነበር። ማርያኪያቸውም መጥተው ወሰዷቸው ብላቴናዎችህንም በሰይፍ ስለገደሉ እኔም ብቻዬን አምልጬ ነግረህ ዘንድ መጣው አለው። እርሱም ገና ይህንን ሲናገር ሌላ መልእክተኛ መጥቶ ለኢዮብ እንዲህ አለው፣ እሳት ከሰማይ ወደቀች፣ በጎችህንም አቃጠለች፣ ጠባቂዎችህንም በላች። እኔም ብቻዬን አምልጬ ነግረህ ዘንድ መጣሁ። እርሱም ገና ይህንን ሲናገር ሶስተኛ መልእክተኛ መጥቶ ለኢዮብ እንዲህ አለው ፈረሰኞችን በሶስት ረድፍ ከብበው ግመሎችን ማርከው ወሰዱ። ብላቴናዎችንም በሰይፍ ገደሉ። እኔም ብቻዬን አምልጬ ነግረህ ዘንድ መጣሁ። እርሱም ገና ይህንን ሲናገር አራተኛው መልእክተኛ መጥቶ ለእዮብ እንዲህ አለው። ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ሲበሉና የወይን ጠጅ ሲጠጡ እነሆ ባውሎ ንፋስ ከምድር በዳ ድንገት መጥቶ ቤቱን በአራት ማዕዘን መታው። ቤቱም በብላቴናዎቹ ላይ ወደቀ፣ ነርሱም ሞቱ። እኔም ብቻዬን አምልጬ እነግርህ ዘንድ መጣሁ። እዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይም ተደፍቶ ሰገደ፣ እንዲህ አለ፦ ከእናቴ ማኅፀን ራቁቴን ወጥቻለሁ፣ ራቁቴንም ወደ ምድር እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር እንደፈቀደ ሆነ የእግዚአብሔር ስም የተባረከ ይሁን። በዚህም በደረሰበት ሁሉ እዮብ በእግዚአብሔር ፊት አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም። ምዕራፍ ሁለት ሰይጣን እዮብን እንደገና ፈተነው። ከለታት አንድ ቀን እንዲሆነ እግዚአብሔር መላእክት መጥተው በእግዚአብሔር ፊት ቆሙ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም ከእነርሱ ጋር መጣ። እግዚአብሔርም ሰይጣንን ከወዴት መጣህ? አለው። ሰይጣንም ከሰማይ በታች በምድር ላይ ዞርሁ በእርሷም ተመላለስኩ ብሎ በእግዚአብሔር ፊት መለሰ። እግዚአብሔርም ሰይጣንን አለው፣ በባሪያዬ በኢዮብ ላይ እንዲህ እንድታስብ ተጠንቀቅ። በምድር ላይ እንደ እርሱ ያለ ገር፣ ጻድቅ፣ ንጹህ፣ እግዚአብሔርን የሚፈራ ከክፋትም ሁሉ የራቀ ዳግመኛም ቅን የሆነ ሰው የለምና። አንተ ግን ሀብቱን በከንቱ አጠፋ ዘንድ ነገርኸኝ። ሰይጣንም መልሶ ለእግዚአብሔር፣ ቁርበት ስለ ቁርበት ነው። ሰው ያለውን ሁሉ ስለ ሕይወት ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ስጋውን እዳስስ፣ በእውነት በፊትህ ይሰድብሃል ብሎ መለሰ። እግዚአብሔርም ሰይጣንን አለው እነሆ ስጋውንና አጥንቱን በእጅ ሰጠው፣ ነገር ግን ሕይወቱን ተው። ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ቁስሉንም ያክክበት ዘንድ ገል ወሰደ፣ ከከተማም ወጥቶ በአመድ ላይ ተቀመጠ። ብዙ ወራትም ካለፈ በኋላ ሚስቱ እንዲህ አለችው፦ እስከ መቼ ትታገሳለህ? ዳግመኛ እግዚአብሔርን ጥቂት ወራት ደጅ እጠናዋለሁ ዳግመኛም መከራውን እታገሳለሁ የቀድሞው ኑሮዬም ተስፋ አደርጋለሁ ትላለህ። እንደዚህ እንዳትል፣ ከዚህ ዓለም እንሆ ስም አጠራረህ ጠፋ። ወንዶችና ሴቶች ልጆችም ሞቱ። መሐፀንንም በምጥ ተጨነቀ፣ በከንቱ ደከምኩ። አንተም በመግልና በትል ትኖራለህ፣ ሌሊትን ሁሉ ትዛብራለህ እኔ ግን እየዞሩህ እቅል ውጣለሁ። ከአንዱ መንደር ወደ አንዱ መንደር፣ ከአንዱ ቤት ወደ አንዱ ቤት ሄዳለሁ። ከድካሜና በኔ ላይ ካለ ችግር አርፍ ዘንድ ፀሐይ እስኪገባ ድረስ እጠብቃለሁ። ነገር ግን አሁን እግዚአብሔርን ስደብና ሙት። እርሱም ግን ወደ እርሷም ተመለከተና እንዲህ አላት፣ አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ። እግዚአብሔር እጅ መልካሙን ተቀበልን ክፉንም ነገር አንታገስምን? በዚህ በደረሰበት ሁሉ እዮብ በእግዚአብሔር ፊት በከንፈሩ አልበደለም። ወዳጆቹ ኢዮብ ሊጎበኙት እንደመጡ ሶስቱም የኢዮብ ወዳጆች ይህ የደረሰበትን ክፉ ነገር ሁሉ ሰምተው ከአገራቸው ወደ እርሱ መጡ። እነርሱም ቴሚናዊው ንጉሥ ኤል ፋዝ! አዊክናዊ መስፍን በልዳዶስ፣ አሜና ዩ ንጉሥ ሶፋር ነበሩ። እነርሱም ሊጎበኙት ሊያጽናኑት በአንድነት ወደ እርሱ መጡ። ከሩቅም ሆነው ባዩ ጊዜ አላወቁትም። በታላቅ ድምፅም ጮሁ፣ አለቀሱ፣ መጎናጸፊያቸውንም ቀደዱ። በራሳቸውም ላይ ትንቤት ነሰነሱ። ሰባት ቀን እና ሰባት ሌሊትም ባጠገቡ ተቀመጡ። ህመሙ እጅግ አስፈሪ ታላቅ እንደነበረ አይተዋል እና ከእነርሱም አንድ ቃል የሚናገር አልነበረም። ምዕራፍ ሶስት እዮብ የተወለደበትን ቀን እንደረገመ። ከዚያ በኋላ እዮብ አፉን ከፈተ የተወለደበትንም ቀን ረገመ እንዲህም አለ። ያቺ የተወለድኩ ባቀን ተጥፋ። ያቺ ወንድ ልጅ ነው ያሉበት ለሊት፣ ያቺ ቀን ጨለማ ትሁን። የእግዚአብሔር ከላይ አይመልከታት፣ ብርሃንም አይብራባት። ጭለማና የሞት ጥላ ያግኛት፣ ጭጋግም ይምጣባት። ያቺ ቀን የተረገመች ትሁን፣ ያችም ለሊት ጨለማ ይምጣባት። በአመቱ ቀኖች መካከል አትኑር፣ በወሮች ቀኖች ውስጥም ገብታ አትቆጠር። ለዚያ ሌሊት ጭንቅ ይሁን፣ እልልታ ወይንም ደስታ አይግባባት። ነገር ግን ሌዊታንን ለመግደል የተዘጋጀ ያቺ ቀን የሚረግም ይርገማት። የዚያን ሌሊት ኮከቦች ይጨልሙ፣ ሌሊቱም በጨለማ ይኑር፣ ወደ ብርሃን አይምጣ፣ የንጋት ኮከብ ሲወጣ አይታይ። የእናት የመሐፀን ደጅ አልዘጋምና ጋምና መከራዬንም ካይኔ አልሰውርምና በማኅፀን ሳለው ስለምን አልሞትኩም? ከሆድስ በወጣሁ ጊዜ ወዲያውኑ ስለምን አልጠፋሁም? ጉልበቶቼ ስለምን ደገፉኝ? ጡትስ ስለምን ጠባሁ? አሁንም ተኝቼ ዝም ባልሁ ነበር፣ አንቀላፍቼም ባረፍኩ ነበር በሰይፋቸውም ከከበሩ ከምድር ነገስታትና መካሮች ጋር ወይም ወርቅን ካበዙ ቤታቸውንም ብር ከሞሉ አለቆች ጋር ወይም ከእናቱ ማኅፀን እንደወጣ ጭንጋፍ ብርሃንንም እንዳላየ ሕፃን በሆንኩ ነበር። ሀጣን በዚህ በቁጣው መቅሰፍት ይቀጣሉ። በዚያም በስጋቸው የተጨነቁ ያርፋሉ። በዚያ የጥንት ዘመን ሰዎች በአንድነት ያስጨነቃቸው ድምፅ አይሰሙም። ታናሹና ታላቁ በዚያ አሉ። ጌታውን ያገለግል ባሪያም በዚያ አለ። በመራራነት ላይ ብርሃንን በነፍስ አስጨናቂነት ህይወትን የተሰወረ ሀብትን ከሚቆፍሩ ይልቅ ሞትን ለሚመኙ ለማያገኙትም፣ ባገኙትም ጊዜ ደስ ስለሚላቸው ህይወት ስለምንተሰጠ ሞት ለሰው እረፍቱ ነው። እግዚአብሔር ከእርሱ ከለከለው። ከአዝመራዬ በፊት ለቅሶ ይመጥቷልና ስለደረሰብኝ አስፈሪ ነገር ሁልጊዜ አለቅሳለሁ። የተጠራሁበትን ነገር መጥቶብኛልና ያሰብኩትን ደርሶብኛልና ተዘልዬ አልተቀመጥኩም፣ ጸጥታንም አላገኘሁም፣ አላረፍኩም፣ ነገር ግን መከራ ደረሰብኝ። ምዕራፍ አራት የአልፌዝ ንግግር። ቴማናዊ አልፌዝ መለሰ፣ እንዲህም አለ በመከራ ሳለህ ነገር አታስብ። የነገር ብዛት ምን ይጠቅምሃል? እነሆ አንተ ብዙ ሰዎች ታስተምር ነበር፣ የደከሙትንም እጆችን ታበረታ ነበር። በቃልህ በሽተኞችን ታስነሳ ነበር፣ የሚብረከረከውንም ጉልበት ታጸና ነበር። አሁን ግን ሕመም ባንተ ላይ መጥቶ ዳሰሰህ፣ አንተም ተቸገርህ። ጥንቱን፣ ፍርሃት፣ ተስፋህም፣ በመንገድህ ጠማማነት፣ ስንፍና አይደለምን? እባክህ አስብ። ንጹሕ ሆኖ የጠፋ ማነውን? ከጻድቃን የተደመሰሰ ማነውን? እኔ እንዳየው ኃጢአትን የሚያርሱ የሚዘሩትም መከራን ለራሳቸው ያጭዳሉ። በእግዚአብሔር ትእዛዝ ይጠፋሉ፣ በቁጣውም መንፈስ ያልቃሉ። የአንበሳውን ጩኸት የአንበሳዪቱንም ድምፅ የእባቦች አስፈሪ ጩኸት ጠፋ። ገብረ ጉንዳን ምግብ በማጣት አለቀ። የአንበሳይቱ ግልገሎች እርስ በርሳቸውም ተላለቁ። ነገር ግን አንተ አንዳቸውነት አደረክ ቢሆን ኖሮ ይህ ሁሉ ባልደረሰብህ ነበር። በእኔ ዘንድ ይነሳል። ጆሮዬም በእነርሱ ድምፅ ትሰማለች። ጥንቱን የነገረኝ አላምነውም። በሰዎች ላይ ፍርሃት በወደቀ ጊዜ... በሌሊት ከፍርሃትና ከድምፅ ጋር ድንጋጤን፣ መንቀጥቀጥን ያዘኝ። አጥንቶቼም ሁሉ እጅግ ተነዋወጡ። መንፈሴም በፊት ያለፈ ስጋዬም፣ ጠጉሬን ተቆጣ። ተነሳሁ፣ ነገር ግን አላወቅኩም። ተመለከትኩ፣ በአይኖቼም ፊት መላአክ አልነበረም። ነገር ግን ጥላ ያለሁ ድምፅንም እሰማለሁ። በእግዚአብሔር ፊት ንጹህ የሚሆን ሟች ማን ነው? በሥራ ውስጥ የሚጸድቅ ሰው ማን ነው? እነሆ አገልጋዮቹንም አይተዋቸውም፣ መላእክቱንም በጭንቅ ይጠራቸዋል። ይልቁንም ከአንድ አይነት ጭቃ የተፈጠረን እኛ በተፈጠርንበት የጭቃ ቤት የሚኖሩትን እንደ ብልህ ይጨፈልቃቸዋል። ከጠዋት እስከ ማታ አይኖሩም። ራሳቸውም ማዳን መርዳት አይችሉምና ጠፉ። እፍ ብሎባቸው ይደርቃሉ። ጥበብም የላቸውም እና ይጠፋሉ። ምዕራፍ አምስት አሁንም የምመልስልህ ካለ ጥራ ከቅዱሳን መላእክትም የምታየው ካለ ሰነፉን ሰው ቁጣ ይገድለዋል እና ቅናትም ሰነፉን ያጠፈዋል ሰነፎች ስር ሰድደው አየኋቸው በድንገትም መኖራቸው ጠፋች ልጆቻቸው ከድህነት ረቀዋል በበር ውስጥ ይቀጠቅጧቸዋል መከራቸውም ያጸኑባቸዋል የምታደርጋቸው የለም። እነርሱም የሰበሰቡትን ጻድቅ ይበሉታል። እነርሱ ግን ክፋት ትወጋቸዋለች፣ ኃይላቸውም ይደክማል። ችግር ከምድር አይወጣም እና መከራም ከተራሮች አይበቅልምና የአሞራ ግልገሎች ግን ወደ ላይ እየበረሩ ከፍ እንዲሉ ሰው እንዲህ ለድካም ተወልዷል። እኔ ግን እግዚአብሔርን ለምነው ነበር የሁሉ ጌታ እግዚአብሔርን ምጠራው ነበር። እርሱ የማይመረመር ታላቅ ነገር የማይቆጠር የከበረ ድንቅ ነገር ያደርጋል። በምድር ላይ ዝናብ ይሰጣል፣ ከሰማይ በታች ውሃን ይልካል። የተዋረዱትን ከፍ ያደርጋቸዋል፣ የወደቁትንም ያነሳቸዋል። የተንኮለኞችን ምክር ይለውጣል፣ እጆቻቸውንም ቀን አይሰሩም። ጠይባን በተንኮላቸው ይይዟቸዋል። ምክርን የሚጎነጉኑ ሰዎች ሀሳብ ያጠፋል። በቀን ጨለማ ያገኛቸዋል። በቀትርም ጊዜ በሌሊት እንዳሉ ይርመሰመሳሉ። በጦርነት ይጠፋሉ። ደካማም ካያሉ እጅ ያመልጣል። ለምስኪኑ ተስፋ አለውና የአመፀኛም አፍ ይዘጋል። ነገር ግን እግዚአብሔር የሚገስጸው ሰው ብፁዕ ነው። ስለዚህ ሁሉን የሚችል የአምላክን ተግዛዝ አትናቅ። እርሱ ይሰብራል፣ ዳግመኛም ይጠግናል። ይቀስፋል፣ እጆቹንም ይፈውሳሉ። ስድስት ጊዜ ከክፉ ነገር ያድንሃል፣ በሰባተኛው ጊዜ ክፋት አትነካህም። በራብ ጊዜ ከሞት ያድንሃል፣ በጦርነትም ጊዜ ከሰይፍ እጅ ያድንሃል። ከምላስ ጅራፍ ይሰውርሃል፣ ከምትመጣብህ ክፋት አትፈራም። በኃጥኣን እና በአመፀኞች ላይ አትስቅባቸዋለህ ከምድረ በዳ አራዊትም አትፈራም። የምድረ በዳ አራዊትም ካንተ ጋር ይስማማሉ። ያን ጊዜ ቤትህ በሰላም እንዲሆን ታውቃለህ። ከንብረትህ አንዳች አይጎድልም። ዘርህም ብዙ እንዲሆን ልጆችም እንዳማረ መስክ ሳር እንዲሆኑ ታውቃለህ። በወራቱ የደረሰ አዝመራ እንዲሰበሰብ፣ የእህሉ ነዶም በወቅቱ ወደ አውድማ እንዲገባ በረጅም እድሜ ወደ መቃብር ትገባለህ። እነሆ ይህንን አወቅን፣ መረመርን፣ የሰማውንም ይህ ነው። አንተ ግን አንዳች ሰርተህ እንደሆነ ለራስህ እወቅ አለው። ምዕራፍ ስድስት የዮብ መልስ በቀጣይ እየላችሁ ቀርባለሁ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ።